ፎርዋርድ ያደረገች እንዴት እንደምታወሯት እንዴት ሰው ላይ ጉልበተኛ እንደሆናችሁ ምስኪን ላይ ባሏ የሞተባት ልጅ ለብቻ የምታሳድግ ምስኪን እናት ላይ እናንተ ተባብራችሁ እንዴት እንደሆናችሁባት ሰው ማወቅ አለበት። እቺ ልጅ እናንተን አምናኮ ነው። ያመነን ሰው ማካድ እኮ በጣም በጣም በጣም የሚያም ነገር እኮ ነው። እናንተን ተማምና እናንተን አምናኮ ነው። አፈር ድሜ በልታ መዳም ቤት እየሰራች ከልጇ ጉሮሮነ ቀንሳ እቁቡ ስትጥል ነበረው ሕይወቷ እንዲያልፍላት ነገን ተስፋ አድርጋ ጠሷን ነክሳ ስንት ነገር እያማራት ይህን ቁቤት አለችው እኮ በጊዜ ልጇ ጋር ለመሄድ ነው። በጊዜ የልጇ እቅፍ ውስጥ ገብታ ልጇን ለማሳደግ ነው። የሰው ሀቅ የግብ ህይወት ማዋል። የመጀመሪያው አስራ አንደኛ ሰው ገባ አላቸት። አለም ላይ ተሰምቶ አይታወቅም። አስር ወር እቁብ ተጥለው አስራ አንደኛው ላይ የእሷ ተራ ላይ አስረኛው ላይ እቁቤን ስትል አስራ አንደኛ ሰው አስገብተናል፣ አንድ ወር ጠብቂ ሀውካም። አስራ አንደኛ ሰው ሳደንድ ይገባል። አስር ሰው ተነጋግረን እቁብ ከጀመርን በኋላ ዘጠኝ ሰው ጥሎ ዘጠኝ ጊዜ ጥዬ አስረኛ የኔ ተራ ላይ የመጨረሻው የኔ ተራ ነበር። የኔ ተራ ላይ አስራ አንደኛ ሰው አስገብተናል። በዚች ምድር ላይ ሰምተንም አላውቅም። እሺ እንደዛም ቢሆን ይሁን ብላ አምና አንድ ወር ታገሰች። ከዛ አስራ ሁለተኛው ወር ላይ ባሌ እቁቡን ይዞልሽ እየመጣ ተያዘና ፖሊስ ወሰደበት ብሩ። ጋይስ ይሄ ነገር ይታመናል? እስኪ በእናታችሁ ጭንቅላት ያለው ሰው ይሄንን ማመን ይችላል? አታስብኛለን ብለዋት አምና እቁቡን ጥላት። ብዙ ቮይስ ነው ይላከል ከእሷ ጋር ጨራሽ። ደግሞ እንትን ሄዳችሁ ዑምራ ሄዳችሁ አላህ እንዴት ነው የሚቀበለው? ችልጅ እያለቀሰችባችሁ ሄዳችሁ ዑምራ ስታደርጉ አላህ ይቀበላል? እስቲ ከምን ይሄው ለሻቢባ ያነ ያለ የአላህ ቤት ነው ገባሽ ቤት አላህ አይቀበልም። አላህ ዝልምን አይወድም። አላህ ግፍ አይወድም። አላህ ዝልምን እንደማይወድ አውቃለሁ ጠንቅቄ። እና አንቺና ባልሽ ተይዛችሁ ሄዳችሁ ፖስት ስታደርጉ አላህ አያይም እንዴ? በደንብ እኮ ነው የሚያየው እሱ። እኮ እንዴት ነው የሚያየው ሳቡ አቡ እያለቀስኩ እባካችሁ ለልጅ የምልከው የለኝም እያልኳቸው ወይስ እያዳመጡ ፀጥ ነው የሚሉኝ ምን ታመጣለች ብለው ማ የማልመልስበት ምክንያት ማለት ነው፣ ቤተሰብ ነን። ቤተሰብና ቤተሰብ ይጋጫል ብዬ ነው

ኮሜንት ስሰጣት አደው ወላ አደውልልኝም አታደምጥልኝም። ከዛ ኮሜንት ሰጠው ለጓደኛዋ ለጓደኛዋ ኮሜንት ሰሰጣት፣ ደወለች ምን ነው ምን ብለሽ ኮሜንት ለኮሜንት እንዲብለሽ ምን ታመጭ? ነገር የለም ፍርድ እንደገባ ያያል ከላይ ሆኖ። በምን ይከፍላል ፈጣሪ በአደጋ አካልን በማጉደን በበሽታ እንደዚህ የበታቻችሁ ላይ እናንተ የበላይነት የሚሰማችሁ እናንተ ሰው ላይ ጉልበተኛ ጉልበተኛ የምትሆኑ ምንም ማታመጫ የምምትሉ ሰው ፊት ሲሆን ደግ የምትመስሉ ለብቻችሁ ሲሆኑ ጨካይ ክፍል የምትሆኑ ሰዎች ፈጣሪ በበሽታ በአደጋ ህይወታችሁን በማመሰቃቀል ጊዜ፣ አቅም፣ ጤና ሰዎች የሰው ሰው እንባ ያለባቸው ሰዎች ህይወታቸው ምስቅልቅል ትዳራቸው ብጥብጥ ብሏል። እያየንም ነው። እያንዳንዱ የሰው ላብ ያለባቸው እያንዳንዱ የሰው እንባ ያለባቸው ሰዎች እየጠብቅ ደግሞ እንደ ድሮ አይዘገይም፣ እንደ ድሮ እስክናረጅ ምናምን አይጠብቅም። እዚሁ በወጣትነታችን አመት ሁለት ዓመት ታክሶ ወዲያው ድምጥ ማጡ። አሁን ያለንበት ደስታ ይሄ አዲስ ትዳር ምን ድምጥ ማጡ። ባል ይማግጣል፣ ሚስት አፈር ድሜ ትበላለች፣ ወይ መኪና አደጋ ደርሶበት ባለ አካሉ ይጎላል ምናምን። እዩ፣ ሰውን የሚበድሉ ሰዎች አሁን የት ነው ያሉት? እስኪ እዩዋቸው። የበላይነት የሚሰማቸው የበታቾቻቸውን እኛ ይቃማለን እናንተ ይቃማ የላቸውም እያሉ ይቃማ የሌላቸውን ሰዎች እቁብ እያሰበሰቡ ብር የሚበሉ እየተበደሩ ሚሸመጥጡ አስቀምጡልኝ ብለው በአደራ እያስቀምጡ የሚበሏቸው ምን ላይ ናቸው? በሽታ ላይ፣ አልጋ ላይ፣ ትዳራቸው ፈርሶ ህይወታቸው ተናግቶ በየሆስፒታሉ ነው የምታገኟቸው። አሁን በየሆስፒታሉ እዩ። የሚያወጣችሁ መስሏችሁ ከሆነ ጉልበተኝነት የሰው ሀቅ ከላይ ሆኖ የሚያየው አምላክ ግን ይፈርዳል። ይፈርዳል ደግሞ ደስ የሚለው ቶሎ ቶሎ እየፈረደ ነው፣ እንደ ድሮ አይዘገይም። ቶሎ ቶሎ እያሳየን ነው ባይናችን ለኛ። ከእነሱ ምግብ ተበላችሁ የዚችን ምስኪን የሞት ልጅ የምታሳድግ ባሏ ሞቶባት ብቻዋን ልጅ የምታሳድግ ልጅ ብር ሀቅ ሳይመልሱ ከነሱ ጋር ቡና አብራችሁ የምትጠጡ ካላችሁ አላህ በሽታ ያደርግባችሁ። የምትጠጡት ቡና ውስጣችሁ ገብቶ ካንሰር ይሆን። አሚን። ከበዳይ ጋር አብራችሁ የምትበሉ የምትጠጡ ከበዳይ ጋር አብራችሁ የምትስቁ ካላችሁ እናንተም ተበደሉ፣ በህይወታችሁ። ፎቶቸውን ለጥሙራ ላይ ሳይቀሩ አብራችሁ ተነስታችሁ የፖሰታችሁትን ፎቶ ልክ አገኛችሁ እሱን ሳይቀር ነው ለጠፌ ቪዲዮ መሰራው። እያንዳንዱን ህይወታችሁን ለጠፌ ምን አይነት ህይወት እየኖራችሁ የዚችን የሙት ልጅ የምታሳድግ ብር እንደምትበሉ አለም ማወቅ አለበት። የምትሰሩትን ግፍ አለም እንዲያቅ ነው ማደርገው። ለዚህች ልጅ ብሯን አምስት ወጥተሽ ከነበረ ካልሰማሽኝ ልንገርሽ። ሰምተሽኛል፣ ያልኩትን ምቢላ ሰውየው መጣ። አንዲ ስራ የለኝም፣ አንዲ ስራ አለኝ ትላለች። አቦ ዬ ነገ በደስን ሰዓት በዚህ ሰዓት በዚህ ሰዓት፣ እሺ ቲክቶክ ፕሮፋይሉ ላኪልኝ። የውልሽ ነገ በዚህ ሰዓት ባለቤትሽ መጥቶ ካልተነጋገረ ከኛ ጋር ኡምራ የተነሳችሁትን ፎቶ ምን አይነት ላይፍ እንደምትኖሩ ሁሉ ነገር ልካልኛለች። እሱን ሁሉ ለጥፌ ሳውዲ ውስጥ ያለ ሀበሻ ግፍ የሚጠየፍ ሀበሻ ሁሉ ይችን የሙት ልጅ ብር የየቲም ሀቅ እንደበላችሁ እሷ ተቸግራ መታ የኢትዮጵያ ህዝቦች ተቸግር ያለው ከመሞቴ በፊት አድኑኝ ብላ ነው እኛ ጋር የመጣችው እናንተ ሀያ ሁለት ሺ አምስት መቶ ሪያል ይዛችሁባት ምን አይነት ላይፍ እንደምትኖሩ የእሷን ብር ይዛችሁ ለአለም ህዝብ ሳውዲ ውስጥ ለሚኖር ሀበሻ በሙሉ ለማሳውቀው ፎቶቻችሁን ለጥፌ ቪዲዮ ሰራለሁ ይህንን አስቀድሜ እነግርሻለሁ ከሰራው በኋላ ለሚደርስባችሁ ነገር እኔ ተጠያቂ እንዳልሆን ቀድሜ እነግርሻለሁ ነገ ቀጠሮን አክብሮ ይምጣ ባለቤትሽ ይቃማውም እጄ ላይ እንዳለ ንገሪ ሎኬሽናችሁ ኤፍሪቲንግ አለኝ እቺ ልጅ ካልተነካች እኔ አልነካችሁም። እቺ ልጅ ግን የሞት ልጅ የምታሳድግ ምስኪን ድሃ ናት። ድሃ ላይ ጉልበታችሁን፣ አቅማችሁን ድሃ ላይ አታሳዩ። የሞት ልጅ የምታሳድግ እናት ላይ እናንተ አቅማችሁን አታሳዩ። እንትን ሄዳችሁ ዑምራ ሄዳችሁ አላህ እንዴት ነው የሚቀበለው? እቺ ልጅ እያለቀሰችባችሁ ሄዳችሁ ዑምራ ስታደርጉ አላህ ይቀበላል? እስኪ ይቀበላል? ይሄው ልሻቤ ባ ያለ ቤት ነው ገባሽ በሄድ ላከችል ፎርዋርድ ያደረገች እንዴት እንደምታወሯት እንዴት ሰው ላይ ጉልበተኛ እንደሆናችሁ ምስኪን ላይ ባሏ የሞተባት ልጅ ለብቻዋ የምታሳድግ ምስኪን እናት ላይ እናንተ ተባብራችሁ እንዴት እንደሆናችሁባት ሰው ማወቅ አለበት። እቺ ልጅ እናንተን አምናኮ ያመነን ሰው ማካድኮ በጣም በጣም በጣም የሚያምን ነገር ኮ እናንተን ተማምና እናንተን አምናኮ ሆኖ አፈር የምታሳድግ ባሏ ሞቶባት ብቻዋን ልጅ የምታሳድግ ልጅ ብር ሀቅ ሳይመልሱ ከነሱ ጋር ቡና አብራችሁ የምትጠጡ ካላችሁ አላህ በሽታ ያደርግባችሁ፣ የምትጠጡት ቡና ውስጣችሁ ገብቶ ካንሰር ይሁን። አሚን። ከበዳይ ጋር አብራችሁ የምትበሉ የምትጠጡ፣ ከበዳይ ጋር አብራችሁ የምትስቁ ካላችሁ እናንተም ተበደሉ በህይወታችሁ። ፎቷቸው ለዑምራ ላይ ሳይቀር አብራችሁ ተነስታችሁ የፖስታችሁትን ፎቶ ልክ እሱን ሳይቀር ነው ለጠፌ ቪዲዮ መሰራው እያንዳንዱን ህይወታችሁን ለጠፌ። ምን አይነት ህይወት እየኖራችሁ የዚችን የሙት ልጅ የምታሳድግ ብር እንደምትበሉ አለም ማወቅ አለበት። የምትሰሩትን ግፍ አለም እንዲያቅ ነው የማደርገው። ለዚህ ለዚህቺ ልጅ ብሯን አምስት ሺህ እር ምራ ወጥተሽ ከነበረ ካልሰማሽኝ ልንገርሽ ሰምተሽኛል። ያልኩትን ምቢላል ሰውየው መጣ፣ አንድ ስራ የለኝም አንዴ ስራ አለኝ ትላለች። አቦዬ ነገር ነገር ስንሳት በዚህ ሰዓት በዚህ ሰዓት እሺ፣ ቲክቶክ ፕሮፋይሉ ላኪልኝ። የውልሽ ነገ በዚህ ሰዓት ባለቤትሽ መጥቶ ካልተነጋገረ ከኛ ጋር ኡምራ የተነሳችሁትን ፎቶ ምን አይነት ላይፍ እንደምትኖሩ ሁሉ ነገር ልካልኛለች። እሱን ሁሉ ለጥፌ ሳውዲ ውስጥ ያለ ሀበሻ ግፍ የሚጠየፍ ሀበሻ ሁሉ ምቺን የሙት ልጅ ብር የየቲም ሀቅ እንደበላችሁ እሷ ተቸግራ መታ የኢትዮጵያ ህዝቦች ተቸግሬያለሁ ከመሞቴ በፊት አድኑኝ ብላ ነው እኛ ጋር የመጣችው። እናንተ ሀያ ሁለት ሺ አምስት መቶ ሪያል ይዛችሁባት ምን አይነት ላይፍ እንደምትኖሩ የእሷን ብር ይዛችሁ ለአለም ህዝብ ሳውዲ ውስጥ ለሚኖር ሀበሻ በሙሉ ነው ማሳውቀው። ፎቶቻችሁን ለጥፌ ቪዲዮ ሰራለሁ። ይህንን አስቀድሜ እነግርሻለሁ። ከሰራው በኋላ ለሚደርስባችሁ ነገር እኔ ተጠያቂ እንዳልሆን ቀድሜ እነግርሻለሁ። ነገ ቀጠሮን አክብሮ ይምጣ ባለቤትሽ። ኢቃማውም እጄ ላይ እንዳለ ንገሪ። ሎኬሽናችሁ ኤፍሪቲንግ አለኝ። እቺ ልጅ ካልተነካች እኔ ያልነካችሁ ይቺ ልጅ ግን የሞት ልጅ የምታሳድግ ምስኪን ድሃ ናት። ድሃ ላይ ጉልበታችሁን አቅማችሁን ድሃ ላይ አታሳዩ። የሞት ልጅ የምታሳድግ እናት ላይ እናንተ አቅማችሁን አታሳዩ። ይህን እንጠብቃለን። ነገ በዚ